ላይ ቲና አጣብቂኝ ውስጥ የማትወጣ እንዳልኳችሁ። በነገራችን ላይ ቲና የማትወጣ አጣብቂኝ ውስጥ ገብታለች ማለት ነው። ካሌ በእውነታውን ስለደረሰ ግራ ተጋብታለች። እንዴ በቃ የምትለው ሁሉ ጠፍቶባታል። እና ፍቺ ይፈልጋል ያልሹም አንቺ ነሽ ያለ አባባም ሲነግራት አዎ፣ የእሱ ፍቅርም አልቆልኛል ብላ ባለፈውም አውርታ ነበረ። አሁንም ደገመችው ማለት ነው ስት እንደዛ ከሆነ ታዲያ ካሌብ ፍቅረኛ መያዙ ምን ይገርማል? ድል ባለ ሰርግ ነው ልጄን የምድረው እያሉ አባባ ሲያወሩ ይሄንንማ ካንታ አልጠብቅም የካሌብ አባት ስትለው፣ እንዴ ጭራሽ የካሌብ አባት ነው ያልሽኝ ሲላትም፣ እንዴ አዎ የካሌብ አባት ነው ያልኩት ምክንያቱም ይሄንን በማድረግህ እንደው ትንሽ እንኳን አታፍርም? አለችው እኔ ምንም የሚያሳፍረኝ ነገር የለም፣ አንቺም እኮ ፍቅረኛ ይዘሻል። ሲላትም ስለምን ፍቅረኛ ነው የምታወራው? የካሌባ አባት አለችው። እንዴ አልታወቀሽም እንዴ? ስለዚህ አንቺም ስሊያሽ እሱም ይዟል። ለዛም ድል ባለ ሰርግ ነው ልጄን የምድራው እያሉ አባባ እያወሩ ሳለ እኔ ከእርሱ ይሄንን አልጠብቅም እያለችም በጣም የተመናጨቀችም ታወራለች። ዳንኤል ደግሞ በቃ ተኝ፣ አትጨቅጭቅኝ ሲላትም፣ ኡፍ አንተ ደግሞ ዘንበል እኔ እኮ ለአንተ ስል መሰለኝ፣ እኔ እንደዚህ የምሆነው ለአንተ ስል መሰለኝ፣ እኔ መሥዋዕት እየከፈልኩ ያለሁትኝ ለአንተ ስል መሰለኝ፣ ይህንን ሁሉ እያደረግኩ ያለሁትኝ ለምን ደግሞ አትረዳኝ? አለችው ዳንኤልን። ዳኒ ደግሞ በቃ ተኝ፣ ከእንግዲህ ተኝ ብዬሻለሁ፣ ተኝ ነው ያላት። ምክንያቱም ዳኒ ሌላ አማራጭ አለው፣ ሌላ አማራጭ ዳኒ ፍቅረኛ አለው። ምክንያቱም ከቲና ጋር ቢጣላም ከኤደን ጋር ፍቅሩን ሊቀጥል ይችላል። ለምን ብትሉ የመጀመሪያ ፍቅረኛው ናት። ኤደን በጣም ትወዷለች፣ በጣም ታፈቅሯለች። ምንም ነገር እንኳን ባይኖርም ከአንተ ጋር ለመኖር ዝግጁ ነኝ እያለችም ሁሌም ትላው ማመጠዋለች። እንዲሁም በባለፈው ፓርቲ ስንመለከት አባባ ለምንድን ነው ዳንዬን የማትመክሩልኝ? እያለችም ስታማክራቸው ችግር የለም ቀስ በቀስ ሁሉም ነገር ልጄ ይደርሳል እያላትም ይመልስላታል። ነገር ግን እኔ እኮ እሱ የሚሰራው ስራም ሊጨበጥልኝም አልቻለም። በቃ ሁሌ ታገሺ ታገሺ ታገሺ ይለኛል። ግራት ጋባ እስኪ አባባ እርስዎን የሚሰማ ከሆነ እርሲ እስኪ ምከሩልኝ። እኔ እንደው እስኪ ምክራቸውን እንኳን ከሰማ መከሩልኝ እባኮትን አባባ ብላ አባባን ለመነቻቸው። አባባም ደግሞ እሺ ችግር የለም ልጄ ሁሉም ነገር በሂደት ይስተካከላል ያሉት። ምክንያቱም ኤደንን ለካሌብ ለመዳር እያሰቡ ነው። ሁለቱም እንዲገቡ ይፈልጋሉ አባባ። ምክንያቱም ቲናም ብትሆን ዳኔም ቢሆን ሁለቱም እነሱ አንድ ናቸው፣ ከወዳቸውም አንድ ነው። ሁለቱም ለብዙ ጊዜያት ለብዙ ዘመናት አንድ ሆነው ላይፋቸውን ሲቀጥሉ እንዲሁም የአባባን ንብረት በስማቸው ለማዞር በጣም በጣም በጣም በጣም ብዙ ጥረት አድርገዋል። ነገር ግን በስተመጨረሻም ተሸወዱ፣ አልተሳካላቸውም። እናም በእጇ ላይ ያለው ፋይል ደግሞ ትክክለኛ ፋይል መስሏት፣ ምንድን ነው የምትለው፣ ካሌብን የሚጸጽትን ነገር አታድርግ፣ ቤቱ በስሜ እንዳለ አትርሳ ትለዋለች። እንግዲያውስ እኔን የሚጎዳ ነገር ከሆነ ምንም አድርግኝ፣ እኔ ዝግጁ ነኝ ያለው ካሌብ። እንደዚ ያለበት ምክንያት ምንድን ነው? ኦሪጂናሉ ዋናው ፋይል በአባባ እጅ እንዳለ ያውቃል። እዛም፣ እንደውም ሰማሽ፣ አንድ ነገር ልንገርሽ አላት። እኔን ካሌብን ይጎዳል ብለሽ ያሰብሹ ነገር ለማድረግ ዝግጁ ሆንሽ፣ አድርጊ። ለኔ አዲስ ነገር አይደለም፣ ሁሉንም ደርሽበታለሁ ሲልም ምንድነው የደረስክበት? ምንድነው የምታውቀው ስለኔ ስትለውም፣ እሱንም እኮ ስንፋታ ነው የምናግርሽ። ምክንያቱም ፍቺ እፈልጋለሁ ያልሽውም አንቺ ነሽ። ሲጀመርም ከኔ ጋር የመኖር ሐሳብም ጭራሽ አላማም እንደሌለሽ እኮ እኔ ካወኩኝ ቆይቷል። በዛ ላይ ደግሞ ባለትዳር ነሽ። ውጭ ላይ ነው የምታድሪው፣ እንደፈለግሽ ነው የምትወጪው፣ እንደፈለግሽ ነው የምትገቢው፣ እንደፈለግሽ ነው የምታደርጊው። ሁሉንም ነገር እኔ ስለደረስኩበት ያየሁትን ሁሉ ሁሉንም እውነታ ፍርጥርጥ አድርጌ የማስረዳሽ ቀን መች መሰለሽ መች ነው አለችው ስንፋታ ሁሉንም እውነታ ፍርጥርጥ አድርጌ እነግርሻለሁ ስለዚህ ምንም አይነት ምክንያት አሰብስቤ የትኛውንም አይነት ምክንያት እንኳን በሰበስቤ እኔና አንቺ ከእንግዲህ ባልና ሚስት ሆነን ልንቀጥል አንችልም ብሎ እውነታውን ፍርጥ አድርጎ ካሌብ ሲነግራት በጣም ተደናገጠች ልቧ ክውን ያለው ምክንያቱም ምን አይቶብኝ ነው ምን ቢፈጠር ነው እንደዛ ያለኝ ልትል ትችላለች ለምን እውነታው ላይ እንደደረሰ እሷ ስለማታውቅ ማለት ነው። ዳንኤል ግን ያውቃል። ዳኒ ድብን አድርጎ ነው የሚያውቀው እና ስለዚህ ቲና ግን ለምንድን ነው የምትቾኪ? አንድ ቀን እንኳን ተረጋግተሽ እኮ አውርተሽ አታቂም። ተረጋግተሽ እኮ የሰውን ንግግር አትረጅም። ምንድን ነው የሚያስቸኩልሽ? ለዚህ ለችኮላሽ ደግሞ ዋጋ ታገኛለሽ። ከእንግዲህ እኔን አጨቅጭቅኝ። ሁለተኛ እኔ በፍጹም አንቺ እንደውም አላቅሽም ያለ ሲላት በፍጹም አላቅሽም። አሁ እኔ እኮ ላንተ ስል መሰለኝ እንደዚህ ስሰቃይ ከትዳር የምበጣበጠው እኔ እናንተ አብረን እንድንቀጥል መሰለኝ እንደዚህ ተሰቃዮት ያለሁት ኝ ስትለውም አያገባኝም። በቃ ምክንያቱም አንቺ ሰውን አትረጅ አትጀብጅብ አታዳምጭም። የራሴ ብቻ ነው ልክ እያለሽ በስተመጨረ ራስሽ ገደል ውስጥ ገብተሽ እኔንም ገደል ውስጥ እየወሰድሽኝና እየሰደድሽኝ ስለሆነ ከእንግዲህ በአንቺ ጉዳይ እኔ ማውቀው ነገር የለም። እንደፈለግሽ አድርጊ፣ እንደፈለግሽ ሆኝ አላት ዳኔ ራሱ አስባቸዋል። ዳኒም ከባድ ነው እሷ ግን ለዳኒ ብላና ለራሷ ላይፍ ላይፏን ለማጣጠም ብላ መሰለኝ እንደዛ እየፈጋች ያለችው ነገር ግን እውነታው ላይ እንደደረሱ ዳኒ ስለነቃ መጠንቀቅ ይፈልጋል ግን በትንሽ ነገር የሚሸወድ ከሆነ ኤደን ደግሞ በካሌብ እጅ ውስጥ እንደሚያገኛት እርግጠኛ ነኝ ምክንያቱም ካሌብና ኤደን ሁለቱም የተረጋጉ ናቸው ቲናና ዳኒ ደግሞ ቲናና ዳኒ ለጥቅም የሚሯራጡ ናቸው ከፍቅር ይልቅ ጥቅምን የሚያስቀድሙ ናቸው እና ያ እና እናላችኋለሁ ቲና እና ዳኒ ጥቅምን እያሳደዱ በስተመጨረሻ ከቤቱም ከንብረቱም ሳይሆኑ እንዲሁም ደግሞ ዳኒም ከፍቅረኛው ጋር ሳይሆን ቲናም ደግሞ ከካሌብ ከትዳሯም ሳትሆን በስተመጨረሻ መሀል ላይ ጡል ጡል እያለች ጥቅም አገኛለሁ ብላ እራሷን ጎዳች ማለት ነው። አንዳንዴ የራስ ወዳጅ መሆንና የሰው ነገር የኔ ይሁን ማለት ይህ ዘበት ነው። ሊሳካም ላይሳካም ይችላል። ስለዚህ መቼም ቢሆን የሰው ነገር የኔ ይሁን ብላችሁ አትመኙ። ያ ሰው እኮ ምን ያህል መስዋዕት ከፍሎ 24 ሰዓት ለፍቶ ያገኘው ንብረት የኔ አደርጋለሁ በቀላሉ ማለት ይሄ ዘበት ነው፣ የማይሆን ነገር ነው። እናም እኔ እንደዛ ነው የተረዳሁት። ምክንያቱም ቲናና ዳኒ የአባባ ንብረት ነው በስማቸው አዙረው ለመሸጥ የፈለጉት ነገር ግን በስተመጨረሻ አባባ ደግሞ ሁሉንም ነገር ስለሚያውቁ ምን አደረጉት? ወዲያውንም ኦሪጂናሉን ወደ ፎርጅት አድርገው ኦሪጂናሉን ለራሳቸው ደብቀው ይሄንን ለአንቺ በቃ ቤቱን በስምሻ ዙር ያለው ብለው የእሷን አይምሮ ለመጠበቅ ይህንን ፋይል በእጇ አስረከቡ። እሷም ደግሞ እውነት መስሏት እስከ ዛሬ ድረስ ያው በጣም ደስተኛ ሆና ለሳምንት ያህል ራሱ ከቤት ወታ ፈታ ስትል ነበረ በደስታ። ግን ነገሩ እንደዛ አይደለም። በእጇ ላይ ያለው ወረቀት እንኳን ቤቱን ልሸጥ ይቅርና ለማስገመት ይቅርና ለምንም የማይሆን ፎርጅት ፋይል ነው በእጇ ላይ ያለው። ነገር ግን ይሄንን ተረጋግታ ማሰብ አልቻለችም። ማን ቲና። ተረጋግታ ብታስብበት ኖሮ በቀላሉ እውነታው ላይ ትደርስ ነበረ። መረጋጋት አልቻለችም። እየተሳደበች ነው። ካሌብንም ምንም ይቆጫል፣ የሚቆጭ ነገር አታደርግ፣ እንደውም የባንክ አካውንትህን በቃ አሳግድብሃለሁ ምናምን እያለች ነው። ግን ነገሩ በሙሉ በአባባ እጅ ያለው ምክንያቱም ኦሪጂናሉ ፋይል በአባባ እጅ እንዳለ መቶ ፐርሰንት ካሌብ እርግጠኛ ስለሆነ አንድ ነገር ልንገርሽ ስላት ምንድን ነው ስትለውም በቃ ዝም ብለሽ አታውሪ እኔና አንቺ አብረን መቀጠል አንችልም ምክንያት አታብሺ እኔን የሚጎዳ ከሆነ ምንም ነገር ማድረግ ትቻለሽ ቤቱን መሸጥ ትቻለሽ እንዲሁም ደግሞ ካስፈለገሽ አካውንቱን ማሳገድ ትቻለሽ ነው ያላት ለምን እንደማትችል ስለሚያቅ ነው አካውንቱን ማሳገድ አትችልም ቤቱን መሸጥ አትችልም ለምን ኦሪጂናሉ ፋይል በአባባ እጅ ስላለ ምንም ማድረግ እንደማትችል ካሌብ ያውቃል። ለዛም ነው ቤቱንም ከፈለግሽ መሸት ትቻለሽ፣ እንደፈለግሽ መሆን ትቻለሽ፣ ካሌብን ይጎዳል ካልሽ እንደፈለግሽ ማድረግ ትቻለሽ ነው ያለው። ለምን እርግጠኛ ስለሆነ ነው። ምክንያቱም ሁለተኛ ከእሷ ጋር በትዳር መልክ ጭራሽ ሊቀጥል አይችልም። ማን? ካሌብ። ካሌብ ላይ አሁን በጣም በጣም ካሌብ ወስኗል። በጣም አምርሯል። የድሮ ካሌብ አይደለም። በእርግጥ በፊት በጣም ይወዳታል፣ በጣም ያፈቅራታል። እንደውም እርጉዝ ነኝ ስትል የምታስታውሱ ከሆነ በባለፈው ፓርት እና ልጄን እና እኔን ትመርጣለ ወይስ ሰራተኛዋን ትመርጣለ እያለችም ስታወራ፣ እኔ አንቺና ልጄን ነው እኔ የምመርጠው። እኔ በጣም ነው የምወድሽ ቲናዬ፣ በጣም ነው የማፈቅርሽ እያለ ሲል፣ እንደዛ ከሆነ ትሁትን አውጣልኝ ከቤት አለች። ትሁትን በዛን ሰዓት ከቤት አውጣልኝ ያለችው ፋይሉን ለመስረቅ ንገሮችን ለማመቻቸት እንጂ እርጉዞን አይደለም ቲና። በሳቱ ግን በሳቱ ካሌብ ስለሚሳሳላት ስለሚያምናት፣ ስለሚወዳት እሷ የምትለው ነገር ከማድረግ ወደ ኋላ አይልም ነበረ። ነገር ግን የካሌብ ነገር ግን የካሌብ አባት እውነታውን ስለሚያውቁ ትሁትን አታባራት፣ የትሁት መኖር ይጠቅመሃል፣ ስለዚህ ትሁት መሄድ የለባትም እያለ እየተከራከረም ትሁትን ሊሸኛት ሲል ትሁትን አባባ ያዟትና አስቀሯት ማለት ነው፣ ሰራተኛውን። ስለዚህ የትሁት መኖር አንተን ይጠቅመሃል፣ ልጄ ቆም ብለህ አስብ፣ ተረጋጋ። እናም ቲና የምትልን እየሰማክ ትሁትን ካባረርክ ጉድ ትሆናለህ። ትሁት በጣም ምርጥ ልጅ ናት፣ ጥሩ ልጅ ናት፣ አስተዋይ ልጅ ናት። ስለዚህ እንደውም ከቲና ይልቅ እኔን የምጠቅመኝ ትሁት ናት። ስለዚህ ትሁትን ከዚህ ቤት እንዳታስወጣ ብሎ አባባ ወዲያውኑም የትሁትን እጅ ሲይዝ፣ ካሌብም ደግሞ በስተመጨረሻ እሺ አባባ አንተ ካልክ ብሎ ለአባቱ ሲል ትሁትን ተዋት ማለት ነው። ነገር ግን መጀመሪያ የቲና ንግግር በመስማት ትሁትንም እስከ ማባረር ድረስ ደርሶ ነበር። ደሞዝሽ ለማስገብችልሻለሁ በቃ ሂጂልኝ ምናምን ብሎ ነበር ግን አባባ በፍጹም አልፈቅ ቀዱ ማለት ነው። ይሄ ሁሉ በማን የተነሳ ነው? በቲና። ቲና ይሄን የምታደርገው ለምንድን ነው? ትሁት በሌለችበት ሁሉም ነገር እንዲመቻች ፈልጋ እንጂ ትሁትን ይሄን እንትን ለማለት አይደለም፣ ለማስወጣትም ሳይሆን እሷ በወጣችበት ነገሮቹ እንዲመቻችላት አስባችዋል። ትሁት ወጣች ማለት ነገሮችን በሙሉ ለማስተካከል ነው። ትሁት ካለች ነገሮችን ማስተካከል አትችልም። ለምን? ትሁት ደግሞ በጣም በጣም ለካሌባ አባት በጣም ከጎኑ የቆመችው ትሁት ናት። ከፈጣሪ በታች በጣም መልካምና ጥሩ ልጅ ናት። እናም ይሄንን ስለምታቅ የምታደርገውን ድርጊት ትውጥ ካለች ስለምትከላከል ስለምታቅመ፣ ቶሎ አስወጣልኝ፣ እኔን ትመርጣለህ ወይስ ደግሞ ሰራተኛን ትመርጣለህ? እያለችም የተለያየ ነገር ስታወራ ነበረ። ዞሮ ዞሮ አልተሳካላትም። ክፋትን ተንኮልን የሚሰራ ሰው ዞሮ ዞሮ፣ ቲና የማትወጣው አጣብቅኝ ውስጥ ገባች ማለት ነው። የሰው ነገር የኔ ይሁን ማለት ይሄ ዘበት ነው። ስለዚህ የራስ ነገር የራስ ነው። እወዳቸዋለሁ፣ አከብራቸዋለሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ። ባይ ባይ።